ኳስን የሚጫወተው ስራው ስለሆነ ሳይሆን ለመዝናናት ነው ቢባል መጋንን አይሆንም። ብዙዎች ይመሰክሩለታል። ከዚህም አልፎ በዚህ ዘመን እሱ ከሜሲና ሮናልዶ በመቀጠል ምርጡ ተጫዋች ነው እያሉም ይጠሩታል። ብራዚላዊውን ተጫዋች ኔይማር ዳ ሲልቫ ሳንቶስ ጁኒየር የብራዚል ብሔራዊ ቡድን የምንጊዜም ከፍተኛ ግባግቢ እንዲሁም ብራዚላውያን ካዩቸው ምርጥ ተጫዋቾች አንዱ የሆነው ኔይማር ጁኒየር ከሜሲና ሮናልዶ በመቀጠል በእግር ኳስ ላይ ይነግሳል ተብሎ የነበረ ቢሆንም ያጋጠሙት ጉዳቶች ከታላቁ የንግስና መድረክ ላይ እንዳይደርስ እንቅፋት ሆነውበታል። ከሳንቶስ እስከ ባርሴሎና ከፒኤስጂ እስከ አልሂላል መጫወት የቻለው ኔይማር በመጨረሻው ክለብ አልሂላል የተጠበቀውን ያህል ግልጋሎት መስጠት ሳይችል ቀረ። ብራዚላዊ ተጫዋች ወደ ሳውዲ ፕሮሊግ ከማምራቱ በፊት በፒኤስጂ ቤት ከቀድሞ የክለቡ አጋሩ ኪሊያን ባፔ ጋር ግጭት ውስጥ መግባት ጀመረ። ይህ ምንም አይንካ ማንም አይናገርህ ላንተ ሲባል ተጫዋቾችም አሰልጣኞችም ይባረራሉ የተባለለት ኔይማር በስተመጨረሻም ክለቡን ለቆ እንዲወጣ ተደረገ ብዙዎች በሚደምቁበት በርካቶች ስኬቶችን በሚያሳኩበት እድሜ የሮናልዶና ሜሲን ዙፋን ይረከባል የተባለለት ተጫዋች ወደ ሳውዲ ፕሮ ሊጋ ቀና ያንን ውብ እንቅስቃሴ ያንን ውብ የእግር ኳስ ክሎት የተመለከቱ እግር ኳስ አፍቃራውያን ብራዚላዊን ተጫዋች በአውሮፓ መድረክ ላይ መለከቱት ከተጫዋቹ ጋር ተሰናበቱ በአባቱ መሪነት የጎዳና ላይና የቤት ውስጥ እግር ኳስ ጨዋታዎችን መጫወት የጀመረው ኔይማር የብራዚሉን ክለብ ሳንቶስ በፈረንጆቹ አቆጣጠር 2009 ተቀላቀለ። በእግር ኳስ የሚዝናናው ኔይማር ጁኒየር በሳንቶስ መድመቁን ቀጠለ። በ2011 የፊፋ የዓለም የክለቦች ዋንጫ ክለቡ ሳንቶስ ከስፔኑ ባርሰሎና ጋር ባደረገው የፍጻሜ ጨዋታ ላይ ምርጥ ብቃቱን በማሳየት የባርሰሎናን ዓይን መሳብ ቻለ። ይህንም ብራዚላዊ ጥበበኛ ማስፈረም የፈለጉት በቅጽል ስማቸው ብሉግራናዎች እየተባሉ የሚጠሩት ባርሳዎች በስተመጨረሻም ቦሎስ 13 በማስፈረም ብራዚላዊን ተጫዋች የግላቸው ያደረጉት፣ አሁን ኔይማር በእግር ኳሱ ህይወቱ አንድ ምዕራፍ ተሻግሯል። ምክንያቱ ደግሞ ብዙዎች ሊጫወቱለት አለፍ ሲልም ደማቸው ለመስጠት ለሚፈልጉት ባርሴሎና መጫወት ጀምሯል። ይህ ደግሞ ለኔይማር ትልቅ ደስታ ሲሆን የሚጫወተው ከነ ሊዮነል ሜሲ፣ ጃቪ ሄርናንዴስ፣ አንድሬስ ኢኔስታ ከመሳሰሉ ተጫዋች ጋር ነው። ኔይማር ለባርሴሎና የመጀመሪያውን ጨዋታ ማድረግ የቻለው ክለቡ ባርሳ በአቋም መፈትሻ ጨዋታ ከሌጅንግ ዳንስክ ጋር ሲሆን በጨዋታው አሌክሲስ ሳንቼስን ቀይሮ በመግባት መጫወት ችሏል። ታይላንድ ላይ የተደረገው የመርሱ ጨዋታ ባርሴሎና 7 ለ 1 ሲያሸንፍ በጨዋታው ለባርሴሎና የመጀመሪያ ግብ አስቆጠረ። በባርሴሎና ድንቅ ዓመታትን ያሳለፈው ኔይማር ለደጋፊዎች ምን ያክል የእግር ኳስ ክህሎት እንዳለው ማሳየት ችሏል። ከነዚህም ውስጥ አንዱ በ2016/17 የውድድር ዓመት በአውሮፓ ሻምፒየንስ ሊግ ፒኤስጂን ከባርሴሎና ባገናኘው ጨዋታ ላይ ነበር። በመጀመሪያው ጨዋታ በፓርክ ደ ፕረንስ አራለባዶ አራት ለባዶ የተረቱት ባርሴሎናዎች በካምፕኑ የሚደረገውን የመልስ ጨዋታ እንቀለብሰዋለን ሲሉ ዛቱ። ኒማርም በጨዋታው ሁለት ግብ አስቆጥራለሁ በማለት ለደጋፊዎች ቃል ገባ። ጨዋታው በማልዳኛው ደኒዝ አይታ ኪንፊሽካ ተጀመረ። ባርሰሎናዎች እንደዛቱትም አልቀሩም። በፒኤስጂ ላይ ግብ ማስቆጠር ጀመሩ። ታዲያ ለደጋፊዎች ቃል የገባው ኔይማር በጨዋታው ሁለት ግብ አስቆጥሮ የጨዋታው ኮከብ ተጫዋች በመባልም ተመረጠ። ኔይማር ቱ ቴክ ኢት በቄንጠኛ የአኗኗር ዘይቤው የሚታወቀው ኔይማር በሚከተለው የህይወት ዘይቤ ብዙዎች አስተያየታቸውን ሰጥተዋል። ከነዚህም ውስጥ አንዱ የቀድሞ የቡድን አጋሩ ሊዮነል ሜሲ ከቢንስፖርት ጋር በነበረው ቃለ መጠይቅ እንዲህ ሲል ተናግረዋል። ኔይማር ድንቅ ሰው ነው። እሱ በደስታ የሚኖርና ምንም ክፋት የሌለበት ደስተኛ ሰው ነው፣ በማለት ብራዚላዊ ተጫዋች አወደሰው። ይህ ብራዚላዊ ጥበበኛ ለተከላካዮች ፈተና፣ ለደጋፊዎች ደግሞ ደስታን ሰጪ የነበረ ቢሆንም የኋላ ኋላ ግን እንደተጠበቀው ሳይሆን ቀረ። ተደጋጋሚ የቁርጭምጭሚት ጉዳት ካሰበበት ህልሙ እንዳይደርስ መሰናክል ሆነው፣ የፈረንሳዩ ቱጃር ክለብ ፒኤስጂ የአውሮፓ ሻምፒየንስ ሊግ ግርዶሹ እንዲያነሳላቸው ብራዚላዊውን አጥቂ በ2017 222 ሚሊዮን ዩሮ በማውጣት ሪከርድ በሆነ ገንዘብ ከካምፑን ወደ ፓርክ ደ ፕረንስ ቢያስኮበልሉትም ተጫዋቹ ግን ያለሙትን የአውሮፓ ሻምፒየንስ ሊግ ዋንጫ ወደ ፓሪስ ሊያመጣላቸው አልቻለም። የብራዚል ብሔራዊ ቡድን የምንጊዜም ከፍተኛ ግባግቢ የሆነው ኔይማር የ2018ቱ የሩሲያ ዓለም ዋንጫ ለሱ ጥሩ ጊዜ አልነበረም። ብዙዎች ብራዚልን የዋንጫው ባለቤት ትሆናለች ብለው ቢጠብቁም ግምቶችን ፉርሽ ያደረገ ውድድር ነበር። በመድረኩ ላይ በተደጋጋሚ በመውደቅ በደጋፊዎች ዘንድ ቅሬታን ሲፈጥር፣ በተቺዎች በኩል የሶሻል ሚዲያ መቀለጃ ሆነ። በጨዋታ የሚታገል ሁለት ሶስት ተጫዋቾችን አልፎ የሚሄድ ቅንጡ ጨዋታዎችን በመጫወት በአልቢትሮች ቢጫ ካርድ እስከመመዘዝ የደረሰው ኔይማር እግር ኳስ ፊቷን ማዞር ጀመረችበት። በፔጄ በክለቡ ባለሀብቶች እንደ እንቁላል ትልቅ ቦታ የነበረው የቡድን ፈላጭ ቆራጭ የመልበሻ ክፍል አውራ ለሱ ሲባል የቀድሞ የፔጄ እና የአርሰናል አሰልጣኝ የነበሩት ኡና ኤምሬስ ከመባሪያው የተደረሰለት ቢሆንም ነገሩ ተቀይሮ እንኳንስ አሰልጣኝ ሊሰናበት ይቅርና የፍጹም ቅጣት ምት እስከ መነጠቅ ደረሰ። በቡድን አጋሩ ኪሊያን ምባፔ ቦታው የተወረሰው ኔይማር በመጨረሻም ከፓርክ ደ ፕረንስ በመልቀቅ የሳውዲውን ክለብ አልሂላልን ተቀላቀለ። ኔይማር ከልጅነቱ ሳንቶስ ጋር አንድ ጊዜ የሊግ ዋንጫ ያነሳ ሲሆን ከባርሰሎና ጋር ሁለት የስፔን ላ ሊጋ፣ አንድ የሻምፒዮንስ ሊግ፣ አንድ የዓለም የክለቦች ዋንጫ ሲያሸንፍ ከፓሪሰን ጀርመን ጋር ደግሞ አምስት የሊግ ዋንጫዎችንና ዘጠኝ የአገር ውስጥ ዋንጫዎችን ማሳካት ችሏል። ኔይማር በጉዳት ምክንያት በሳውዲ ሊግ ጨዋታዎችን ማድረግ ባይችልም ከክለቡ አልሂላል ጋር ግን የሊጉን ዋንጫ አሳክቷል። በሳውዲ ሊግ ደጋፊው እንደ ከዚህ ቀደሙ ቁጭ ብድግ ለማድረግ ወደ ደቡብ እስያ ሳውዲ አረቢያ ያመራው ኔይማር ጁኒየር በጉዳት ምክንያት ከክለቡ ጋር በመለያየት ከ12 ዓመታት በኋላ ወደ ያፈቀውና ለእግር ኳስ ህይወቱ መሰረት ወደ ጣለለት የልጅነት ክለቡ ሳንቶስ በ2025 በጥር ዝውውር መስኮት አቀና። ማን ይሆናል አለ ማንስ ገመተ? ከሀገሩ ብራዚል ሲወጣ በርካታ ባሎንዶሮችን ያሸነፋል የተባለለት ኮከብ ባዶ እጁን ወደ ልጅነት ክለቡ ተመለሰ።